በወሎ ቤት አማራ ሰማይ ስር ከባድ ውጊያ ተቀስቅሷል። ውጊያው አድማሱን በፍጥነት ከማስፋቱን በላይ ቀንና ሌሊት ሆኗል። ባለፉት 36 ሰዓታት አራት ወረዳዎች ነፃ ወጥተዋል። ዳውንት፣ ዋድላ፣ ጋዞ ስታይሽን እና አሁን ተገኝ ወረዳ አንጎት ከተማ በፋኖ ኃይሎች ነፃ ወጥተዋል። ውጊያው ወደ ጋሸና ከተማ አቅጣጫ እያመራ ነው። ጋሸና ከተማ በሁለት ድሮኖች እየተጠበቀች ይገኛል። ይህን ከባድ ትንቅንቅ ቀጥታ ከግንባር ያውደ ውጊያው መረጃው ይቀርባል። የመከላከያ ከፍተኛ የመረጃ ባለሙያ በስለላ ላይ ያለ በቁጥጥር ስር ውሏል። በኩብለላ የተናጠው መከላከያ በበኩሉ ወታደሮቹ ላይ የህይወት እርምጃ ስለመውሰዱ ተሰምተዋል። አገዛዙ በራሱ ሰራዊት ላይ በወሰደው እርምጃ የታችኛው ሰራዊት የአህድ መሪዎችም ይገኙበታል። ይህም ሌላኛው የግንባር መረጃችን ነው። የምስራቁ ፈንጅ ከምስሩ ሊነቀል ጫፍ ላይ የደረሰ መስሏል። ጠቅላይ ሚኒስተሩ ይቅርታ እንዲጠይቁ በይፋ ተጠይቋል። አብይ ድሬዳዋን በተመለከተ ለተናገሩት ንግግር ይቅርታ መጠየቅ አለባቸው ተብሏል። በጉዳዩ ላይ በድሬዳዋ ከተማ የምክክር መድረክ ያዘጋጁት የሶማ ሊቃን ምን መከሩ? ለሚለው ዜናችን ምላሽ አለው። አሰብ፣ የኢትዮጵያ ነው። በውድም በግድም ይመለሳል። ይህንን የተናገሩት የብልጽግናው ጄኔራል ናቸው። ጄኔራል ባጫ ደበሌ በአሰብ ጉዳይ በትግረኛና በእንግሊዝኛ ቋንቋዎች በስማቸው ከተሰራጨው ጽሁፍ በተጨማሪ በቃለምልልስ ተከስተዋል። የባጫ ቃለምልልስ ከወደ አስመራ ምላሽ የሚፈልግ ሆነዋል። በጉዳዩ ላይ ሰፋ ያለ መረጃ፣ ትንታኔ ይዘናል። ሰላም ጤና ስጠለን። ወድ የጣናት ቤት ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት ዘገባዎቻችን እናምራለን። በወሎ ቤት አማራ አራት ወረዳዎች ነጻ ወጥተዋል። ውጊያው አድማሱን እያሰፋ ይገኛል። ዳውንት፣ ዋድላ፣ ጋዙ ስታይሽ ና አሁን ተገኝ ወረዳ አንጎት ከተማ በፋኑ ኃይሎች ነጻ ወጥተዋል። ባለፉት 36 ሰዓት ብቻ በተካሄዱ ከባድ ውጊያዎች አራት ወረዳዎች ነጻ ወጥተዋል። ውጊያው ወደ ጋሸና ከተማ አቅጣጫ እያመራ መሆኑን የግንባር ዘጋቢያችን ከስፍራው ያደረሰን መረጃ ያሳያል። አፋብሃ ምንሊክስ የደጋው መብረኮር የፋኖ ኃይሎች ከአገዛዙ ጥምር ጦር ጋር ባደረጉት የ24 ሰዓት ከባድ ትንቅንቅ ዛሬ ጥቅምት 26 ንጋት ላይ እስታይሽ ከተማን ሙሉ በሙሉ ተቆጣጥረዋል። ሌሊቱን በቀጠለው ውጊያ የጋዞ ወረዳ ወሳኝ ገዥ መሬት በመቆጣጠር ከተማዋን ሙሉ ቀለበት ውስጥ ማስገባት የቻሉት የፋኖ ኃይሎች እስታይሽ ከተማን ነፃ ያወጡበት የውጊያ ጥበብ ለጋሸናው ውጊያ ከፍተኛ የሞራል መነቃቃት እንደፈጠረ ከግንባር መረጃው ላይ ተመላክተዋል። እስታይሽ ላይ ስሩ የተቆረጠው የአገዛዙ ጦር አሁን ተገኝ ወረዳ ላይ ራሱን ችሎ እንዳይቆም ተደርጓል ያለው የግንባር መረጃው ያሁን ተገኝ ወረዳ ማዕከል የሆነችው አንጎት ከተማ በተመሳሳይ በአነስተኛ መስዋዕትነት በፋኑ ኃይሎች ነፃ መውጣቷን አስታውቋል። ጥቅምት 25 ለጥቅምት 26 አጥቢያ ሌሊቱን በቀጠለው ውጊያ ብቻ ሁለት የወረዳ ከተሞችን ለቆ ዋና ኃይሉን ጋሸና ከተማ ላይ ያከማቸው የብልጽግና ጦር በአሁኑ ሰዓት ጋሸና ከተማን በጄኔራል መድፋጥሮ ከተማዋን በመከላከል ላይ ይገኛል። የብልጽግናው ጦር የስታይሽን ከተማ ላለመልቀቅ ሜካናይዝድ ኃይል ተጠቅሞ በድሮን ታግዞ ውጊያ ሲያደርግ ቢውለም የሌሊት ውጊያ ደካማ ጎኑ መሆኑን ተከትሎ የፋኖ ኃይሎችን 360 ዲግሪ የከተማ ከበባና ልዩ ማጥቃት መቋቋም ተስኖት እስታይሽ ከተማን ለቆ ለመውጣት እንደተገደደ የአፋብሃ መንልከዝ የግንባር ምርጃ ያሳያል። ብልጽግና በበኩሉ ጋሸና ከተማን በሁለት ድሮን ቅኝት በመጠበቅ ላይ መሆኑ ታውቋል። የድሮን ቅኝቱ ከጋሸና ከተማ ጀምሮ ቦያ ሚካኤል፣ ሻሪያ፣ ገነት፣ ሐሙሲት፣ የጋዙ ወረዳ መቀመጫ በሆነችው እስታይሽ ከተማ፣ የራስ አንጎት ወረዳ መቀመጫ በሆነችው አሁን ተገኝ ከተማ፣ ቀበሮ ሜዳ፣ ድልብና ኩልመስክ ድረስ ከጋሸና ከተማ ጀምሮ እስከ ዋድላ ድረስ ማለትም እንጭቄ ወንዝ፣ የዶጊት፣ የዋድላ ወረዳ መቀመጫ በሆነችው ኮን ከተማ ቋና ድረስ ጋሸና ከተማ ጀምሮ እስከ ላሊበላ ድረስ ማለትም ጣጃ፣ ድብኮ፣ ዳቦ ከተማና አካባቢው ከጋሸና ጀምሮ እስከ መቄት ባሉ ማለትም አቃት፣ አርቢት እና ወቄጣ ተብለው በሚጠሩ አካባቢዎች ድረስ ቅኝት ሲያደርጉ መዋላቸውን ከግንባር የተገኘ መረጃ ያሳያል። እንደ ግንባር መረጃው ጥምጥማት፣ ቻይና ካምፕ እና መብራት ኃይል ተብለው በሚጠሩ ሶስት ወሳኝ ስፍራዎች ላይ የአገዛዙ ወታደራዊ ካምፖች መድፍ ጠምደው የሚገኙ ሲሆን የጋሸና ወረዳ የከተማ አቅራቢያዎች ተኩስ እንደበረታ ታውቋል። በተጨማሪም ከላሊበላ ወደ ጋሸና ደብጎ ቀጠና፣ ከመቄት ወደ ጋሸና፣ ከጋሸና ከተማ ወደ ስታይሽና ወልዲያ መውጫ ያሉ አካባቢዎች አልፎ አልፎ የዘፈቀደ የመድፍ ድብደባ እየተፈጸመ እንደሆነም በግንባር መረጃው ላይ ተመላክቷል። አድማጭ ተመልካቾቻችን፣ በዚህ ቀጠና ያለውን ተጨማሪ አፍ ላይ ውጊያ መረጃዎች የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምንዋላችሁ። ወደ ሰዓቱ የግንባር ዘገባችን እናመራለን። አራት ወረዳዎችን ፋኖ የተቆጣጠረበትን አውደ ውጊያ በወሎ ቤት አማራ ተደርጓል። ትናንትና ዛሬ እረፍት አልባ የፋኖ ግስጋሴ በደጋው መብረክ ኮር ክፍለ ጦሮች ተከናውኗል። የደጋው መብረክ ክፍለ ጦር አራት ክፍለ ጦሮችን አጣምሮ ወደ ኮር ባደገበት ማግስት ታላቅ ጀብዱዎችን እየፈጸመ ይገኛል። ትናንት በጧቱ የዳውንት እና ፀሐይ መውጫ እንዲሁም ሌሎች የደጋማ ወረዳዎችንና ከትንንሽ ከተሞችን ለማስለቀቅ ተንቀሳቅሶ የነበረው የብልጽግና ተላላኪ ሰራዊት በራሱ ላይ ከበባ ተፈጽሞበት ጧቱኑ ነበር ወደ የከተማ ጉሮ የገባው። ይህ ያላረካቸው የአፋ ባሀ የደጋው መብረኮራና በስቶች ወደፊት በመግባት ትናንት ቀን ላይ ከዳውንት ወረዳ በተጨማሪም ሌላኛው ወረዳ ዋርላን ኮን ከተማን በመቆጣጠር ገቢ ያደረጉበት ሲሆን ምሽቱን ደግሞ የጋዞ ወረዳ መቀመጫ የሆነችውን እስታይሽ ከተማን ሲቆጣጠሩ፣ ዛሬ ንጋት ላይ ደግሞ ከበባ በተፈጸመበት የብርሃኑ ጁላ ጥምር ጦር የአንጎት ወረዳ አሁን ተገይ ከተማን ለቆ ወደ ወልዲያ ፈርጥጧል። አሁን በቀጠናው ተጨማሪ ወረዳዎችና ወሳኛ ከተማ ጋሽና ከተማን ለመያዝ ከባድ ትንቅንቅ እየተደረገ ይገኛል። በቀጠናው የሚንቀሳቀሱት የደጋው መብረቅ ኮር ክፍለጦሮች በቀጠናው ታላቅ ጀብዱ እየፈጸሙ ሲሆን ትናንት ጀምሮ ይሄ ዘገባ እስከተናቀረበት ድረስ የአገዛዙ ጥምር ጦር ሳይመታ እየፈረጠጠ ቢሆንም ከ30 በላይ አስክሬኑን ጥሎ ሲሸሽ በርካታ ቁስለኛና ሞቱንም በአምቡላንስ ወደ ጋሸናና ወልዳያ በማመላለስ ተጠምዷል። በተጨማሪም በአካባቢው ሲንቀሳቀሱ የነበሩ የሚኒሻና የአድማ ብተና አባላት በገፍ የደጋው መብረኮርን በመቀላቀል ላይ ናቸው። የአንሻ ሰይድ ክፍለ ጦር፣ ደጃዝማች ተበጀ ክፍለ ጦር፣ የጄጄን ክፍለ ጦር እና ጽናት ክፍለ ጦር በፈጠሩት ጥምረት ወሳኝ እና ወታደራዊ ጠቀሜታ ያላቸውን ቦታዎች በመቆጣጠር በፋኖ ታላቅ ጠቀሜታ ያለው ነጻ ቀጠናን ፈጥረዋል። ታዲያ በእግረኛ ጦር መመከት ፍጹም ሕልም የሆነበት ያገዛዙ ትናንት በአምባሰል ድብል በተባለ ቦታ ላይ በህዝብ ተቋምና ንብረት እንደዚሁም በንጹሀን ላይ ጉዳት ማድረሱ ይታወቃል። ይታወቃል ዛሬም በዚሁ ፋኖ በተቆጣጠራቸው የሰሜኑ ወሎ ደጋማ ቀጠና በአሁኑ ሰዓት በርካታ የድሮን አሰሳ እያደረገ በመሆኑ አስፈላጊውን ጥንቃቄ እንዳደርጉም ለመጠቆም እንወዳለን። አድማጭ ተመልካቾቻችን፣ በዚሁ ቀጠና በአምባሰል ተራሮች፣ በበሽሎ ተፋሰስ፣ በጊራና በወልዳያ ዙራ ና በሌሎችም ወረዳዎች በአሁኑ ሰዓት ፋኖ ከአገዛዙ ሰራዊት ጋር ከፍተኛ ፍጥጫ ውስጥ የገባ ሲሆን አጠቃላይ በቀጠናውም ታላቅ ውጥረትን ፈጥሯል። በምሽቱ ዜናችን የአውደ ውጊያ መረጃዎችን ይዘንም የምንመለስ ይሆናል። ወደ ሌላው የግንባር ዘገባችን ስናመራ በሸዋ ግንባር 104ኛ አየር ወለድ ክፍለ ጦር የሰራዊቱ ዙፋን አስጠባቂ ሰራዊት መደምሰሱን የአፋር ሸዋ ጠቅላይ ግዛት እዛ አስታውቋል። በአገዛዙ አየር ወለድ ኮማንዶ ብሎ የሚጠራቸው ሰራዊቱን በመንዝ ከመንዝ መሀል ሜዳ ከተማ በማንቀሳቀስ የሚኒሊክ ክፍለ ጦርን ለማፈን ሙከራ ያደረገ ቢሆንም ቀድሞ መረጃ የደረሳቸው የአጼ አምደ ጽዮን ኮር ሚኒሊክ ክፍለ ጦር ፋኖዎች ክምር ድንጋይ በተባለ ቦታ ላይ ደፈጣ በመጣል ከሌሊቱ 10 ሰዓት ጀምሮ ባደረሱት ጥቃት ሰባት ያገዛዙ ኮማንዶ ሰራዊቶች ሲደመሰሱ በርካቶች ቁስለኛ ሆነው መመለሳቸውን የኮሮ ሕዝብ ግንኙነት ክፍል አስታውቋል። ያገዛዙ ጦር ባልጠበቀው መንገድ ከባድ ኪሳራ ሲደርስበት ከፍተኛ ድል የተጎናጸፉት የሚኒልክ ክፍለ ጦር አናብስቶች በወገን በኩል አንድ ቀላል ጉዳት ብቻ በማስተናገድ በዝቅተኛ መስዋዕትነት ታላቅ ጀዱ መፈጸማቸውን የክፍለ ጦሩ ሚዲያና ኮሚኒኬሽን ኃላፊ አርበኛ አበበ ዘውዱ ገልጿል። የአገዛዙ ሰራዊት አስከሬኑን ጥሎ የፈረጠጠ ቢሆንም የመንዝቀያ ማህበረሰብ የጥላትን አስከሬን ወጥቶ በክብር በመቅበር የአማራ ሕዝብ መልካም እሴትን በጉልህ አሳይቷል። ከተጠናቀሩት መረጃዎች ተስፋ የልሳኑ ነኝ፣ ከትግሉ ሜዳ። አሰብ የኢትዮጵያ ነው በውድም በግድም ይመለሳል ሲሉ የብልጽግናው ጀኔራል ተናግረዋል። ጀነራል ባጫ ደበሌ በአሰብ ጉዳይ በትግረኛና በእንግሊዝኛ ቋንቋዎች በስማቸው ከተሰራጨው ጽሁፍ በተጨማሪ በቃለ ምልልስ ተገዝተዋል። ከጠቅላይ ሚኒስተር ጽፈት ቤት የወረደላቸውን መመሪያ ዕለታዊ ተግባራቸው አድርገውታል። ባጫ ከጽሁፍ ባሻገር በአንድ በታቸው አሰብ የኢትዮጵያ ነው፣ በውድም በግድም ይመለሳል የሚል አንደምት ያለው ንግግር ሲናገሩ ተሰምተዋል። አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው። ሀንድ ፐርሰንት ፒሪድ በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም ብተዋል። አሰብ የኛ ነው አይደለም? አሁን ጥያቄ እንዴት ነው የምንመልሰው ነው። ስለዚህ አዎ፣ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን ጄኔራል ባጫ ደበሌ የትውልድ ጥያቄ የሆነውን ጉዳይ የኤርትራ ኃይሎችን ክብረ ነክ በሆነ መንገድ እየገለጹ አሰብን መልሱ ሲሉ ተሰምተዋል። እንዴት እንደምንዋጋ ኤርትራውያኖች ያውቁናል ሲሉ የተደመጡት ባጫ ከዚህ ቀደም ጀኔራል ጻድቃን ውጌ መምራት አቅም የሌላቸው የጦር መሪ መሆናቸውን ለመግለጽ በባድሜ ጦርነት በቡሬ ግንባር ተጨፈጨፍን ሲሉ ተናግረው እንደነበር ይታወሳል። ጀኔራሉ ከአንድ ሳምንት በፊት በስማቸው በወጣ ጽሁፍ ላይ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ሲሉ ሀገሪቱን ማጣጣላቸውም አይዘነጋም። ባጫ በዚህ ጽሁፍ የባህር በር ለኢትዮጵያ የናፍቆት ፍለጋ ሳይሆን የህልውና አስገዳጅነት ነው በማለት በቀጠናው የውጭ ልሳን በሆነው ሆርን ሪቪው ቲንክታንክ በኩል ባስነበቡት ረጅም ጽሁፍ መግለጻቸውን ተከትሎ የአስመራው መንግስት በሰጠው ምላሽ ባጫን በብልጽግና ገዢዎች ታሪክን የማጣመም ህመም ሰለባ በመሆናቸው ነው ብለዋል። ባጫ ሆርን ሪቪው ላይ በወጣው ጽሁፋቸው ላይ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ማለታቸው የቀሰቀሰው ቁጣ ሳይበርድ በዚው የቃላት ጦርነት ግለት ላይ በቃለመጠይቃቸው የአስመራው መንግስት ክፉኛ የሚያስቆጣ ማብራሪያ ሰጥተዋል። ብልጽግና እያዋለደው ከሚገኘው ድንበር ተሻጋሪ ጦርነት ጋር ተያይዞ እርሱ የዲፕሎማሲ ትግል ሲል ለሚጠራው የቃላት ጦርነት ሜዳ አምባሳደሮቹን በዩትዩብና በቲክቶክ ሜዳ እንዲሰማሩ ትእዛዝ ማውረዱን መዘገባችን ይታወሳል። የዚሁ ስምሪት አካል የሆነው የባጫ ቃለመጠይቅ ከወደ አስመራ ምላሽ የሚፈልግ ሆነዋል። ዐብይ በሰጡት ስምሪት መሰረት በውጭ የሚገኙ የኢትዮጵያ አምባሳደሮችና ሚኒስተሮች የሚዲያ ፕሮፓጋንዳ ልሳናትን እንዲጠቀሙ ታዟል። በዓለም አቀፍ ደረጃ በእንግሊዝኛና በአረብኛ ቋንቋዎች የሚሰራ ግብረ ኃይል ከብልጽግና የሚዲያ ሰራዊት ጋር አብሮ ተካቶ የሚሰራው ፕሮፓጋንዳ በአሰብ ቀይ ባህር ጉዳይ ጦርነትን የሚያበረታ እንጂ ጉዳዩ በድርድር እንዲፈታ በጎ አስተዋጽኦ የሚያደርግ ሆኖ አልታየም። ድንበር ተሻጋሪውን ጦርነት የሚቃወሙትን በሙሉ የሚዲያ ሰራዊት በማሰማራት ባንዳ የሚል ፍረጃ የሚሰጠው አገዛዙ ጦር አውርድ ዘመቻውን እንደቀጠለበት ይገኛል። የዚሁ ተልኮ አካል የሆኑ ሚኒስትሮችና አምባሳደሮች በጽሑፍ በቃለ ምልልስና በቀጥታ ስርጭት በመግባት በማህበሬ ሚዲያው በስፋት እንደሚመጡም መረጃዎች ያሳያሉ። ባርማ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የመከላከያ ከፍተኛ የመረጃ ባለሙያ በስለላ ላይ እያለ በቁጥጥር ስር ውለዋል። በኩብለላ ተናጠው መከላከያ በበኩሉ ወታደሮች ላይ የሕይወት እርምጃ ስለመውሰዱ ተሰምተዋል። በወሎ ቤት አማራ ደላንታ ወረዳ ወገልጤላ በሬዮ ሰርጥ አካባቢ ደግሞ ለመኮብለል አስባቸዋል የተባሉ የሰራዊቱ አባላት በሰራዊቱ ፊት መቀጣጫ ተደርገዋል። ይህም መከላከያ በኩብለላ ወታደራዊ ፍርሰት እንደገጠመው ተጨባጭ ማሳያ ሆኗል። በደላንተ ወረዳ በሬወሰርጥ የተባለ አካባቢ ያለበቂ መረጃና ማስረጃ አንድ መከተል መቶ አለቃና ሁለት ወታደሮች የተረሸኑት ለሌሎች መማሪያ እንዲሆን ታስቦ የተፈጸመ ስለመሆኑ ወታደራዊ ምንጮቻችን ጠቁመዋል። በሌላ መረጃ በሸዋ ምድር ላለፉት ሶስት ቀናት ብቻ አራት የእግረኛ ወታደሮች፣ አራት የኮማንዶ አባላት፣ ሁለት የፌዴራል ፖሊስ አባላት ከመከላከያው ኮብልለው ፋኖን መቀላቀላቸው በአገዛዙ ላይ ከፍተኛ ድንጋጤ ፈጥሯል። በዛሬ ሁለት ደግሞ በዚሁ በሸዋ ምድር የአገዛዙ ሰላይ በሲቪል ሲንቀሳቀስ እጅ ከፍንጅ ተይዘዋል። በጉዳዩ ላይ መረጃ የሰጠው ሸዋ ጠቅላይ ግዛት እዝ የብልጽግና አገዛዝ በሸዋ በየቀኑ በሚደረጉ የመደበኛና የደፈጣ አውደ ውጊያዎች ከፍተኛ ወታደራዊ ሽንፈት ከመከናነቡ ጋር ተያይዞ የሚተማመንበት የመከላከያ ሰራዊት የሚከዳበትና በምርኮ የሚያዝበት ቁጥር መጨመሩን አመላክተዋል። በዚህ የተበሳጨው አገዛዙ በሸዋ ቀጠናዎች የድሮውን ጥቃት ለመፈጸም በሰብአዊ ድጋፍ መረጃዎችን ለመሰብሰብ የስለላ ስራ የሚ የሚሰሩለትን የመረጃ ሰዎች ማሰማራት ታውቋል። ይህ መረጃ የደረሰው ሸዋ ጠቅላይ ግዛት እዝ ጉዳዩን በተጠና መንገድ ሲከታተል ቆይቶ በመጨረሻም ለአገዛዙ ቁልፍ የተባለውን ታማኝ የደህንነት አባል በቁጥጥር ስር መዋሉን አስታውቋል። ሰሞኑን በሸዋ ጠቅላይ ግዛት በይፋት አውራጃ ሸዋሮቢት ከተማ ዙሪያ አንድ የመከላከያ አባል የሆነ ከፍተኛ ገንዘብ በአካውንቱ በማስገባት ፋኖ ወዳለበት ቀጠና ሂዶ በድሮን እንዲያስመታና የፋኖን የዕለት ተዕለት እንቅስቃሴዎች እንዲያጠና ተልኮ መውሰዱን በደረሱበት የፋኖ ኃይሎች በተመሳሳይ ተይዘዋል። እጅ ከፍንጅ የተያዘው ሰላይ ትክክለኛ ስሙ ብርሃኑ ኃይሌ ይባላል የሚለው የፋኖ ኃይሎች መረጃ የመከላከያ ተቋምን ከተቀላቀለ ብዙ ዓመታት ያስቆጠረና በአገዛዙ መዋቅር ውስጥ በመረጃና በደህንነት ስራዎች ላይ ከፍተኛ የሆነ ልምድ ያለው መሆኑን በወታደራዊ መረጃቸው ማረጋገጣቸውን ገልጸዋል። እንዲህ አይነት ልምድ ያለው ሰላይ ተልእኮውን ከመፈጸሙ በፊት በሙሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦር በቁጥጥር ስር ውሏል ያሉት የፋኖ መረጃዎች መሰል የክትትል ስራዎች ተጠናክረው እንደሚቀጥሉ አስታውቋል። ይህ በእንዲህ እንዳለ ባለፉት ሶስት ዓመታት በአማራ ላይ የተፈጸሙ የድሮን ጥቃቶች ከ290 በላይ መድረሳቸው ታውቋል። በተጨባጭ መረጃ ሰባ ስድስት ትምህርት ቤቶች በድሮን ጥቃት ወድመዋል። አምቡላንስን ጨምሮ 27 የሚሆኑ ተሽከርካሪዎች በድሮን ተቃጥለዋል ተጠቅሰዋል። ብልጽግና በሲቪሊያን የድሮን ጭፍጨፋ ከመፈጸሙ በተጨማሪ በራሱ ሰራዊት ላይም የድሮን ጥቃት ስለመፈጸሙ መረጃዎች ያሳያሉ። በያዝነው ዓመት ብቻ ከጥቅምት ሁለተኛ ሳምንት ጀምሮ ባለፉት አስር ቀናት በቋራ፣ ጋይንት፣ ራያ ቆቦ፣ አምባሰል፣ ባህር ዳር ዙሪያ፣ አቸፈር አካባቢ አስራ አራት የድሮን ጥቃቶች መፈጸማቸው ታውቋል። በድሮን ጥቃት ሰለባ የሆኑባቸው ሰዎች አስከሬን በሚያነሱበት ሰዓት ለከፍተኛ ጤና እክል መጋለጣቸውን ተሰምተዋል። ቤተሰቦች አስከሬን ማንሳታቸውን ተከትሎ የመተንፈስ ችግር እንደገጠማቸው በሚጠቁ መረጃዎች ላይ እንደተመላከተው የተከለከሉ መርዛማ ቦንቦችም ተወርውረዋል። ይህም አንዱ የጦር ወንጀል ማሳያ ስለመሆኑ በመረጃው ላይ ተመላክተዋል። በጉዳዩ ላይ ዓለም አቀፍ ማኅበረሰብ ገለልተኛ ምርመራ አካሄዶ የጦር ወንጀል ተጠያቂነት እንዲያሰፍን ተጠይቋል። ጠቅላይ ሚኒስትሩ ድሬዳዋን በተመለከተ ለተናገሩት ንግግር ይቅርታ መጠየቅ አለባቸው ተባለ። ጠቅላይ ሚኒስተር አብይ አህመድ ድሬዳዋ ከተማን በተመለከተ በፓርላማ ያደረጉት ንግግር የሶማሌ ሊቃን ተቃውሞ እንደቀጠለ ነው። በጉዳዩ ላይ የምክክር መድረክ ያዘጋጁት የሶማሌ ሊቃን ጠቅላይ ሚኒስተሩ ይቅርታ መጠየቅ አለባቸው ብለዋል። በትናንትናው ዕለት በድሬዳዋ ሸርፍ ሆቴል የሶማሌ ተወላጆች የጎሳ መሪዎችና ሊቃን ባደረጉት አስቸኳይ ስብሰባ ላይ ነው አብይ አህመድ በፓርላማ ላደረጉት ንግግር የሶማሌን ሕዝብ ይቅርታ ሊጠይቁ ይገባል ያሉት ድሬዳዋ የኦሮሚያ አካል ለመሆኗ ምንም ዓይነት የታሪክ ማስረጃ በሌለበት ሁኔታ አብይ ጉዳዩን የገለጹበት መንገድ የኦህዴድን የግዛት ማስፋፋትና በኃይል የማጥ ፕሮጀክት አመላክተዋል። በጉዳዩ ላይ የሶማሌ ፖለቲከኞች፣ ምሁራንና የሚዲያ ባለሙያዎች ቁጣቸውን እንደሚከተለው የገለጹ ይገኛሉ። ኦሮሞ ክልል ነች ያለው እሱ በሕልሙኑ ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም፣ በኦሮሞ ስር ተስራራም አታቅም ከዚህ በፊትም በኢሳና ጉርጉራ ነው እስከዛሬ ድረስ የተስተዳደረችው። ካሁን ከትግሬ በኋላ ቲቢኤልፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና ኦሮሞ ሁለት ዓመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞው የገቡት ድሬዳዋን። ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት። አስራ አንድ ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት። እኛ እንደዛ ነው ያደግ ነው። ከእኛ በፊትም አባቶቻችን ዘጠና ዓመት ያው እዚህ ተወልዶ እዚህ ያደጉ አሉ። እና በጣም ነውር ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር። በጣም እቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት እንደዛው ሰላም ነች። አብይ በህልማቸው ካልሆነ በስተቀር በታሪክ ድሬዳዋ የኦሮሞ ሆነ አታውቅም ያሉት የሶማሌ ሊቃን አብይ ለዚህ ንግግራቸው ይቅርታ ሊጠይቁ ይገባል ብለዋል። እኒህ የሶማሌ ተወላጆች በጠቅላይ ሚኒስተሩ ላይ ባነሱት የግዛት ጠቅላላ ተቃውሞ ድሬዳዋ የኢሳና ጉርጉራ እንጂ የኦሮሞ ሆኗ አታውቅም ሲሉ አለን ያሉትን ታሪክ እያጣቀሱ ሞግተዋል። በንጉሱ ዘመን ድሬዳዋ የኢሳና ጉርጉራ ጎሳዎችን በማካተት ራስ ገዝ ተብሎ ይተዳደር ነበር እንጂ በታሪክ በኦሮሞ አስተዳደር ስር ሆኗ አያውቅም በማለት ተቃውሟቸውን የቀጠሉት የሶማሌ ሊቃን ጠቅላይ ሚኒስተሩ ሀገር ከመጠበቅ ይልቅ በጥባጭ ለመሆን ማሰባቸውን እንዲህ ሲሉ ኮንነዋል።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 የኦህዴድ ብልጽግና ኢምፓየር እቅድ የኢትዮጵያን ስቴት ፎርሜሽን እንደገና የመከለስ የመሸንሸን የመፐወዝ ፕሮጀክት ነው የሚሉት የፖለቲካ ተንታኞች በዚህ ጉዳይ ላይ አብይ አህመድ መራሹ ኦህዴድ ብልጽግና በአፉ ኢትዮጵያ ቢልም በኦሮሚያ ስቴት ፎርሜሽን ላይ ትኩረት አድርጎ እንደሚሰራ አስረድተዋል። ድሬዳዋን የመዋጥ እቅዱም የዚሁ አካል እንደሆነ አክለው ገልጸዋል። ባለፉት ሰባት ዓመታት የኦህዴድ ብልጽግና አደገኛ የፖለቲካ ፕሮጀክት ተገልጦ እርቃኑን ቁሟል የሚሉት የጣቢያችን ተንታኞች በበኩላቸው ሌሎችን ኢትዮጵያውያንና የሀገር ግዛቶቻቸውን ከኦህዴድ ብልጽግና የግዛት ፍላጎት የሚተርፉ ጥቅም አልባ ማድረግ ፖለቲካዊ ፍላጎት እንዳለው አስረድተዋል። ባለፉት ሰባት ዓመታት ድሬዳዋን የመዋጥ የሀረሪን ሕዝብ ጨርሶ የመደፍጠጥ ከሶማሌ ክልል ጋር ደግሞ ይፋይ ጦርነት የመግባት ፍላጎቱን ያሳየው ኦህዴድ ብልጽግና ደቡብ ኢትዮጵያን ከአምስት ቦታ በመከፋፈል ራሱን በጥንቾሎች የተከበበ ዝሆን ለማድረግ በስሌት ተንቀሳቅሷል ሲሉ የፖለቲካ አካሄዱን አስረድተዋል። በሌላ በኩል የፌዴራሊዝም ስርዓቱ አይነካብኝ ህገ መንግስቱም ይከበር የሚለው የአብይ አህመድ አገዛዝ አንዳች የታሪክ መሰረት በሌለው ሁኔታ የግዛት መስፋፋት የማድረግ እቅዱን በግልጽ አሳይቷል። ድሬዳዋ ከተማ ለበርካታ ዘመናት የተለያዩ ማህበረሰቦችን በአብሮነት አቅፋ ያዘችና የፍቅር ከተማ ተብላ የምትታወቅ ብትሆንም የብሔር ፌዴራሊዝሙ ከተተከለ ወዲህ ኦሮሞና ሶማሌ በፈረቃ የሚያስተዳድሯት፣ ቀሪው ኢትዮጵያዊ ሌሎች ተብሎ የሚገለጽባት አፓርታይዳዊ ስርዓት እየሰፈነባት ሆናለች ከዚህም በላይ ባለፉት ሰባት ዓመታት የኦህዴድ የመጠቅለል ፕሮጀክት በከተማዋ ላይ ከፍተኛ ስጋት ፈጥረዋል። በድሬዷና አካባቢው የወሰን ይገባኛል ግጭቶች በኦሮሞና ሶማሌ ክልሎች እየተባባሱ የመጡትም ከዚሁ አደገኛ የኦህዴድ ፕሮጀክት ጋር ተያይዞ ስለመሆኑ ከዚህ ቀደም መዘገባችን ይታወሳል። የሶማሌና ኦሮሚያ ልዩ ኃይል በተለያዩ ጊዜያት በከባድ መሳሪያ ጭምር የታገዘ ውጊያ እስከማድረግ መድረሳቸውም አይዘነጋም።